አንዱ የእይታ ለውጥ ያመጣንበት መንገድ የኢትዮጵያ መሬት ከጫፍጫፍ፣ የኢትዮጵያም ሰው ከጫፍጫፍ፣ የኢትዮጵያ እውቀት ከጫፍጫፍ መጠቀም አለብን መደመር አለብን ያልነው እሱን ነው። ያልተደመረ አቅም፣ ያልተደመረ እውቀት፣ ያልተደመረ ሀብት የምናስበውን ብልጽግና አያረጋግጥም። መደመር አለበት። ምንደምረው ምንድን ነው? ለቆላ ከባቢዎች ያለን እይታ መቀየር አለበት። ቆላ ጠረፍ ብቻ አለ። ቆላ ችግር ብቻ አይደለም። ባይታይ ነው እንጂ ቆላ ውስጥ ሀብት አለ። ቆላ ውስጥ ለኢትዮጵያ ብልጽግና አጋዥ የሆኑ ጉልበቶች አሉ። ነጠረፍ ነው ከሚል ቆላ ነው ከሚል ችግር ነው ከሚል እይታ ወተን ለልማታችን ባለው አቅም ባለው ሳይዝ ግብአት እንዲሆን መጠቀም አለብን ሰው፣ መሬቱ፣ ውሃው የሚል የመደመር ዋነኛ ወሳቤ ነው የቆላ ልማት ሀገሪቱን የማወቅ ሀብታችን የማወቅ አቅማችን የማወቅ እና የመጠቀም ፍላጎታችን አካል ነው። የሀገሪቱን ሀብት በወጉ ሳናቅ አቅማችንን ሳናቅ ያንን አሰናስለ መደመር ሳንችል የምናስበውን ብልጽግና እናረጋግጥ። ለምሳሌ ቆላማ አካባቢዎች ካልነው አንዷን ብቻ እናንሳ። ኦሞን፣ ደቡብ ኦሞ፣ ደቡብ ኦሞ አሁን ኢትዮጵያዊ እዛ አካባቢ ሄዶ የተኛውን መስክ የተኛውን የውሃ ሳይዝ ቢያይ፣ በተለይ የሚያግዙን አካላትማ ያን ቢያዩ ሊከሱሉ ይችላሉ። ይሄን የሚያክል ነገር ይዛችሁ ነው ወይ ብለው አሁን 145 ኪሎ ሜትር ካናል ደውሞ ሰርተናል። 145 ኪሎ ሜትር ካናል ሲባል ዝም ብላ ትንሽዬ ቦይ አይደለችም። ልክ እንደ ትልቅ ሪቨር፣ እንደ ትልቅ ወንዝ የሚወርድ ትላልቅ የውሃ አቅም ያለው 145 ኪሎ ሜትር ካናል ሰርቷል። ውሃው ስላለ፣ መሬቱ ስላለ ይሄን ማሽን ተጠቅመን ማልማት ከቻል በኢትዮጵያ በምግብ ሉዓላዊነት፣ በምግብ ራስን ለመቻል በምናደገው ጥረት ውስጥ የሚጫወተው ሚና በጣም በጣም ከፍተኛ ነው። ቆላ ማለት እነዚህ ናቸው። ቆላ ማለት አንደኛ ብዙውን ድርሻ የያዘው የኢትዮጵያ መሬት ማለት ነው። ወይን ደጋው ተደምሮ ቆላውን አያክልም። ያክሉ ስፋት በጣም ሰፊ ቦታ ነው ያለው። ቆላ ማለት ብዙ ህዝብ የሌለበትና በማሽን ለማረስ የሚመቸው ቦታ ማለት ነው። ደጋ ነው የሌለው ተጣባው ቆላ ማለት በንጽጽር ሜዳማ ማለት ነው። ይሄኛው ለማሽን ብዙ አይመችም ተራራ ስላለው ያኛው ሜዳማ ማለት ነው። ቆላ ማለት ሁሉም ወንዞቻችን በወይና ደጋውና ደጋው አካባቢ ተራራ ዘንበው ወደ ታች ወርደው የሚገኙበት ቦታ ማለት ነው። ያለበት ያልታረሰ መሬት ያለበት በማሽን ለመጠቀም አስቸጋሪ ሁኔታ ያለበት ኦፍኮርስ ከፍተኛ ኢንቨስትመንትና ድካም የሚጠይቀውን ስፍራ ሳናለማ የምግብ ሉዓላዊነት፣ ብልጽግና የሚባል ጉዳይ በተሟላ መንገድ ሊመጣ አይችልም። በእርግጥ እኛ መሬቱን ብቻ ሳይሆን ሰውም ደምረነዋል። አጋር ተብሎ ሰከንደሪስ ተብሎ ሁለተኛ ዜጋ የተባለው የለም። አንተም እንደሌላው አንደኛ ዜጋ ነህ በኢትዮጵያ ፖለቲካ፣ በኢትዮጵያ ኢኮኖሚ ከማንም ያላነሰ ሚና ያለህ እና መሀል ፖለቲካ ውስጥ ተጫወትለን አጋሩንም መሀል አስገብተን መሬቱንም በሚታሰቡ ፖሊሲዎችና እቅዶች የመሀሉ አካል አድርገነዋል። ብዙዎቻችን ከደጋ ወይና ደጋ ስንመጣ እዛ አካባቢ ያለው ነገር ብቻ ታሳቢ ስለምናደርግ ነው ሙሉ የሆነ እድገትና ልማት ልናመጣም ችግር የነበረብን እና ቆላውን መጠቀም መሬቱን መጠቀም ሰውን መጠቀም በከፍተኛ ደረጃ ፋይዳ አምጥቷል። አሁን ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ናት እንላለን። ባይዘው ይህን ጥያቄ ለማንሳት ይሞክሩ ሰዎች አሉ። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብጽ ሶስት እጥፍ ትበልጣለች። በድፍረት ነው ይህን የምናገረው፣ በሙሉ እምነት ነው የምናገረው እውነት ስለሆነ ስንጀምረው እናንሳለን። አሁን ሶስት እጥፍ ግብጽ ከምታመርተው እኛ እናመርታለን። ከፍተኛ የስንዴ ምርት አለ። ይሄን ለማጥላላት፣ ይሄን ለማራከስ የለም ለማለት ሙከራዎች ሊደረጉ ይችላሉ። ግን ማንም ሰው ከዚህ ከዚች ከተማ 10 15 ምናምን ኪሎ ሜትር መንዳት ከጀመረ በኋላ የሚያየው ጉዳይ ነው። ከዚህ ወደ ሰሜን ሸዋ የሚጓዝ ሰው ከስሉልታ ጀምሮ ባለው መንገድ ውስጥ ኦል ዘ ወይ ያየዋል ሌፍት ራይት ምንም የተደበቀ ነገር አይደለም። ፋብሪካ እንኳን አይታይም። የታሸገ ቤት ውስጥ የሚሰራው ይሄኛው እኮ ሜዳ ላይ ነው ያለው። በሁሉም ጫፍ ተንቀሳቅሰን እናያለን።